የማድሆኗዋኑ የግዚአብሔር ልጅ ምድራዊ ልደቱን ብቻ አልጻፈም። ማቴዎስ ምድራዊ ልደቱ ብቻ ነው የጻፈው ቅዱስ ማቴዎስ። ቅዱስ ዮሐንስ ግን ሰማያዊ ልደቱንም ጭምር ሲያስረዳ የእግዚአብሔር ልጅ በእንደሰማቸውት ምስራቱ መሰረታቢያ ውስጥ አድባር ቅዱስ ያሉ እነዚህ ቅዱሳን የተባሉና አብርሃምን እነ ይስሐቅ እነ ያዕቆብን ከጠራ በኋላ እንደገና የእግዚአብሔር ልጅ በማለት ድምዳሜውን ይዘጋል። ዓለም ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ አራት አይነት አስተሳሰባሉ እሰው የነገርኳችሁ ሃይማኖታዊ ጭምት የሚያስስትሙት ነው። እየነገርኳቸው ያሉ ክርስትናን መለየት አለባቸው። የየትኛው ክርስትና ነው የሚያ እውነተኛው ክርስትና ህይወቱ ነው። የምንሄድበት ክርስትና የየትኛው ነው ብላችሁ መለየት አለባቸው። በዓለም ስለ ክርስቶስ አራት አይነት አስተሳሰብ አለ። አንደኛውና የተመረጠው ምሩ ተብሎ በሊቃ ውንቶ የተወሰኑ በጉባኤ ጸደቀው ፍጹም ሰው ፍጹም አምላክ የሚል ነው። ሁለተኛው ሌላው የሚያመልከው ደግሞ ከፍል ሰው ከፍል አምላክ የሚያመልክ ሰዎችም አሉ። አንዳንዶች ደግሞ

ነው ወይ? ስለምንድን ነው በእሱ ቁስል እኛ ተፈወስን። በእሱ መከራ የእኛን መከራ አራቀልን። በእሱ ሞት የእኛን ሞት አራቀልን። የዘላለም ሕይወት እንዲኖረን አደረገ። ሞት ተፈረደበት። ሞት ወደቀ። ሞት ተጣለ ሰርተው ደመሰሰ። ሞት ተሻረ። የዘላለም ሞት የነበረብን፣ የዘላለም ስቃይ የነበረብን፣ የዘላለም ስደት የነበረብን በእሱ እወርሳለን እንወርሳለን የተሰች የዘራ ለት እንወርሳለን እሱም ሰው እሱም አምላክ እኛ ሰው እሱም አሁን ካህናት የካህናት አለቃ ኢየሱስ ክርስቶስ ሲባል ምን ብላችሁ ይገርማቸ ይሆናል የሆንችዳን ሊቀ ካህናት እግዚአብሔር ከሰው ያለው ወደ እግዚአብሔር ይወስዳሉ፣ መስዋዕቱን ያሳርጋሉ። ነቢያቱ ደግሞ ከእግዚአብሔር ያለው ሰው ተናግረው እስ የአዲስ ኪዳን ሊቀ ካህናታችን ኢየሱስ ክርስቶስ ግን የሚያቀርበው ራሱን ነው። ያቀረበው መሥዋዕት አድርጎ ራሱን አቀረበው፣ ራሱ ተቀብሎ፣ ራሱ ሰው ሞቶ በራሱ ምቃት ሁላችንን ከዲያብሎስ ባርነት ነጻ አወጣን። አምላካችን የአዲስ ኪዳን ለምናችን ዲያሉያ ያመስግነት የአዲስ ኪዳን ካህናት የሚያቀርቡት እሱን ነው። መሥዋዕቱ ራሱ ነው።

ምቃተው ኢየሱስ ክርስቶስ ነው፣ መሥዋዕቱን ራሱ ነው። የአዲስ ኪዳን ሊቀ ካህናት ክርስቶስ

ስለ እምነታቸው በተሰደዱት ስለ እምነታቸው በተራሉት ስለ እምነታቸው መከራ የተቀበሉትን አባቶቻችንን ጠቀሳቸው። ከህዝብም ነገር ግን ቅዱስ ብቃስ

እግዚአብሔር ይመስገን። ቤታችን መድኃኒታችን ኢየሱስ ክርስቶስ ሁላችንን ይርዳል። አምላካችን በፍቅር እንድንኖር እሱ የፍቅር አምላክ ነው። አምላካችን የፍቅር አምላክ ነው፣ የሰላም አምላክ ነው፣ የአንድነት አምላክ ነው። የጠብ አምላክ አይደለም፣ የሰላም አምላክ ነው እና ሰላሙን በልባችን ያሳድርብን ዲ ህዩት የሰማ ሰማያት ሲት አምላክነቱን በመቀማት ሳይቆጡ በራሱ ፈቃድ ማንም ሳያስገድደው በራሱ ፈቃድ መጥቶ እኛ ናዳሉ የዚያ ዓለም ነገስታት ካሉበት ቦታ ነው። ስንዴ ብልኩ አይደነቅም። የተራበው ድርቅ፣ የመጣውን የተሰደደውን፣ የተራበውን፣ የተጠማውን፣ የታሰረው፣ የተራቆተው ለችግሩ መፍትሄ እንዲሆን ስንዴ ብልኩ

ምን ይደረግ፣ ምስጢር ነው ሰው መርዳት። ሰው ሆኖ ከላይ ሆኖ ማዳን ይችል ነበር፣ ችግራችን ለማየት ወርዶ መጣ። በለዚህ መልክ መጥቶ መካከላችን ተቀበለ። እንደ እኛ ተራበ፣ እንደ እኛ ተጠማ፣ እንደ እኛ ተሰደደ። እሱ አምላክ ነው፣ ዓለማትን የፈጠረ ነው፣ የዓለማት ሁሉ ጌታ ነው። በበረት ተወለደ፣ ጨርቅም ሳይሰጠው፣ ሁሉም በሌለበት ሰው የለበት ተሳሳ ያሉበት ቦታ

ሰውም ነቢያቱም አዲሱ ብሆን በአንድ ላይ የሚናገረው ሁለት ትእዛዛት አሉ። ሁለቱ ግዳት አሉ ይጠቀለሉ ማለት ነው። ሉቃስ ወንጌል ምዕራፍ አስር ከቁጥር ሀያ አምስት ተመልከቱት። ምንድን ነው የሚለው? አንድ ሕግ አዋቂ መጣና አንድ ሰው ምን ሲለው መንግሥተ ሰማያትን ልወርስ ዘንድ ምን ላደርግ ብሎ ጠየቀ። ምንድን ነው ማድረግ ያለብህ ብሎ ሲጠይቅ